ጤና ስጥልን አድማጭ ተመልካቾቻችን ይህ አድማስ ሚዲያ ከተሰኘው የዩቲዩብ ቻናል ስለ ዲቪ ፕሮግራም በተመለከተ ያዘጋጀንላችሁን ቪዲዮ ነው። ዲቪ እንደሚታወቀው በየዓመቱ በአሜሪካን መንግስት አማካኝነት ለሁሉም ሀገሮች ማለትም ለአብዛኞቹ የዓለም ሀገራት እንደ እድል ተደርጎ የሚሰጥ ወደ አሜሪካ ለመግባት እንደ እድል ተደርጎ የሚሰጥ ሎተሪ ነው። በዚህም ሎተሪ ኢትዮጵያ ተሳታፊ ናት፣ ማለት አንዷ ተሳታፊ ናት። ስለዚህም በየአመቱ እንደምንሞላ ይታወቃል። አሁንም 2026 ባለፈው ጊዜ እንደሞላን ይታወቃልና ይህ የዲቪ 2026 የሚወጣው አሁን ሜይ ሲክስ ወይም ሜይ ሰበን አካባቢ በእርግጠኝነት መናገር ባይቻልም ከነዚህ ከፋይቭ እስከ ሰቨን ባሉት ሜይ ማለት ነው ከነዚህ ቀናት ውስጥ ይወጣል ተብሎ ይጠበቃል። ስለዚህ በነዚህ ቀናት ሲወጣ ምንድን ነው ማድረግ የሚጠበቅብን እንዴት አድርገን ቼክ እናደርጋለን፣ መድረሱንና አለመድረሱን ሎተሪውን ዊን ማድረጋችንን ወይም አለማድረጋችንን ቼክ የምናደርገው እንዴት ነው የሚለውን ነገር በዚህ ቪዲዮ ላሳያችሁ ያሞክራለሁ። ምክንያቱም ይህን ቪዲዮ ያዘጋጀውበት ዋናው ምክንያት ምንድን ነው ብዙዎቻችን ቼክ ለማድረግ ስንቸገር እንታያለን ማለትም የተለያዩ የተሳሳቱ ሳይቶች ላይ ቼክ ለማድረግ እንሞክራለን አንዳንዶቻችንም ቼክ ሳናደርግ ኢቨን ደርሶንም ሊሆን ይችላል ቼክ ሳናደርግ ሉዝ የምናደርግበት ሁኔታ ይኖራል እና ምን ማድረግ አለብን የሚለውን ነገር በዚህ ቪዲዮ ለማየት እንሞክራለን ማለት ነው በመጀመሪያም በዋናነት ጥንቃቄ ልታደረጉ የሚገባው ምንድን ነው? የዲቪ ሎተሪን ራሳችሁ ቼክ ብታደርጉ ይመከራል። ራሳችሁ ኮምፒውተር ቤት ወይም ኢንተርኔት ቤት ሄዳችሁ የራሳችሁን ኮንፈርሜሽን ነንበር ያለችውን ፕሪንት ያደረጋችኋትን ወረቀት ይዛችሁ ሄዳችሁ ቼክ ብታደርጉ ይመረጣል፣ እንደኔ እንደኔ ማለት ነው። ምክንያቱም በዚህ በዲቪ ሎተሪ አማካኝነት ብዙ ወንጀሎች እንደሚሰሩ እየሰማን ነው። ስለዚህ ራሳችሁ ሄዳችሁ ቼክ አድርጋችሁ መድረሱንና ለመድረሱን ብታረጋግጡ የተሻለ ይሆናል። ስለዚህ ዛሬ ይህንን ቪዲዮ በዋነኛነት ያዘጋጀሁትም ለእናንተ ነው። እንዴት አድርገን ቼክ እናደርጋለን የሚለውን ነገር ተከታተሉኝ። ቪዲዮውን ከወደዳችሁት ለሌሎችም ሼር በማድረግ እና ሰብስክራይብ በማድረግ ቻናሉን እንድትተባበሩን እንጠይቃለን። እንደምታዩት ኮምፒውተር የከፍት ነው። በኮምፒውተሩ ላይ የተለያዩ ብራውዘሮች አሉ። ክሮም አለ፣ ሞዚላ አለ። ስለዚህ አንደኛውን በክሮም ከሆነ በክሮም እዚህ ጋር ኦልሬዲ ከፍቼዋለሁ። በክሮም ይሄ ብራውዘር እንከፍታለን ማለት ነው። ብራውዘሩን ከከፈትን በኋላ በቀጥታ እዚህ ላይ ምንድነው የምናደርገው? አድሬሱን ቼክ የምናደርግበትን አድሬስ እዚህ ላይ እንሞላለን። ትክክለኛው አድሬስ ዲቪ ፕሮግራም ዶት ስቴት ዶት ጂኦቪ ነው፣ ይታያቸዋል። እኔ በተደጋጋሚ ከፍቼው ስለነበረ ባይ ዲፎልት ያመጣልኛል። እናንተ ግን የማያመጣላችሁ ከሆነ ዲቪ ፕሮግራም ዶት ስቴት ዶት ጂኦቪ ብላችሁ ስላሽ፣ ሌሎቹ ቢቀሩም ችግር የለም እሱን አድርጋችሁ ቀጥታ ኢንተርን ስትነኩ ይህ ፔጅ ይከፈታል ማለት ነው። ይህ ነው ትክክለኛው የአሜሪካን ዲቪ ሎተሪ ቼክ የምናደርግበት ሳይት ማለት ነው። ይሄ ነው ሳይቱ፣ ይታያችኋል። እዚህ ጋር ኮንፍርሜሽን ነምበር የምናስገባበት አለ። ይህ ኮንፍርሜሽን ነምበር የት ነው የምናገኘው ስንል መጀመሪያ ዲቪ ሬጂስተር ስናደርግ የሞላናት ፎርም አለች ያቺን ፎርም ሞልተን ስንጨርስ ፕሪንት የምናደርጋት ፔፐር ታስታውሱ ከሆነ አለች። እቺ እዚጋ አሴ ሳምፕል ይዣለው። የዚች አይነት ወረቀት ፕሪንት አድርገናል። ይታያችኋል። እዚጋ ስማችን ከናያታችን አለ። ኮንፈርሜሽን ነምበር የምትላለች እዚጋ አሁን 224 ላይ እንደነበረው ባይሆንም ቁጥሩ 224 ላይ የተሻሻለ የኮንፈርሜሽን ነምበር እንደነበር አስታውሳለሁ። ምንድነው የሚለው እሱ ላይ ለምሳሌ 2024 ብሎ ኤኤፍ ይላል ኤኤፍ የሚለው ሪጅናችን ወይም አፍሪካ ሪጅን መሆኑን የሚያሳይ ነውእና ና 2024 ኤኤፍ ብሎ ሌሎች ቁጥሮችን እዚህ ጋር ይዘረዝራል ማለት ነው። ሌላ ዩሮፕ በርዝ አለ ወይም የተወለድንበት ቀን፣ እሱም ወሳኝ ቀን ነው። እሱንም ልታስታውሱ ወይም እዚህ ላይ ያለችውን ነገር በትክክል ልትይዙ ይገባል። ሌላ እነዚህ በዋናነት እነዚህ ናቸው። እነዚህን ቁጥር ይዛችሁ እዚህ ላይ ትሞላላችሁ ማለት ነው። ኮንፈርሜሽን ነምበር እዚህ ጋር ትሞላለች። ላስት ፋሚሊ ኔም የሚለው የአያታችሁ ስም ነው። የአያታችሁን ስም እዚህ ጋር እንሞላታለን ማለት ነው። በቀጣይ ዪር ኦፍ በርዝ ቅድም እዚህ ጋር እንዳሳየኋችሁ ዪር ኦፍ በርዝ የተወለዳችሁበት ቀን ወይም ዓመተ ምሕረቷን ነው እዚህ የሚፈልገው ዓመተ ምሕረቷን እንሞላለን ማለት ነው። በመጨረሻም ቼክ ለማድረግ ግዴታ ልንሞላት የምትገባን እዚች ጋር አንድ አምስት ካራክተሮችን ይሰጠናል። ይህ አምስት ካራክተር ለሴኪሪቲ ፊውቸር ወይም ሮቦት አለመሆናታችንን ወይም በትክክል ሰው መሆናችንን ቼክ ለማድረግ እንደ ሴኪሪቲ የምትቀርብ ፊውቸር ናት። ስለዚህ እሷን እዚች ጋ እንሞላለን። እንሞላና ሰሚት ስንለው በትክክል እኛ ደርሶናል ወይም አልደረሰንም የሚለውን ነገር ያውጣልናል ማለት ነው። ከደረሰን ምን አይነት መሴጅ ያመጣልናል የሚለውን ነገር ስናይ እዚች ጋ አንድ አስ ሳምፕል ዳውንሎድ ያረኳታለች ምናልባት በትክክል ይታያል ብዬ አስባለሁ ይታያል ብዬ አስባለሁ። እዚ ጋስቴ ዙም ዙም ማርጋት በደንብ ደበዘዘች። እሺ 50 ይታያቸዋል እቺ እቺ ማለት ናት ከደረሰን የዚች አይነት የዚች አይነት ፔፐር ያወጣልናል ማለት ነው። ምንድን ነው የሚለው ኮንግራጁሌሽን የሚል ኮንግራጁሌሽን ዩአር አሞንግ ዞስ ራንደምሊ ሴሌክትድ የሚል መሴጅ ላይ አመጣልን ይችላል። አንዳንዴም ደግሞ 24 ላይ እንደነበረው ዩአር ራንደምሊ ሴሌክትድ ፎር ፋርዘር ፕሮሰሲንግ የምትል መሴጅ የያዘች ፔፐር ትደርሰናለች ማለት ነው። የቲ ፔፐር አይታችዋት ከሆነ ከስር ኬዝ ነምበር ትይዛለች። ለአውቀነው ዚጋ እዚ ኬዝ ነምበሩ እዚ ይቀመጣል። የአያታችሁ ስም እንዲሁም ደግሞ እስቴታችሁ ኬት ሀገር እንደሆናችሁ የሚገልጽ መረጃ እዚ ይቀመጣል ማለት ነው። እቺናት እንደደረሳችሁ የምታረጋግጠው ፔፐር እቺን ፔፐር ይዛችሁ ነው። ከዛ በኋላ ፋርዘር ነገሮችን ፕሮሰስ የምታደርጉት ማለት ነው። በዋናነት ይችን ፕሪንት አድርጋችሁ ትይዛላችሁ ማለት ነው። ሌላ ለነግራችሁ የሚገባው ነገር ምንድን ነው? ዲቪ ከደረሳችሁ በዋናነት የምትሞሉት ሌላ ፎርም አለ። ይህንን ፎርም ማለትም ዲኤስ ሁለት ስልሳ ይባላል። ይሄ ፎርም እንዴት ይሞላል? ሌላ ምን ምን ያስፈልገናል? የሚሉትን ነገሮች የበለጠ ክሌር ለማድረግ ሌሎች ቪዲዮዎችን አዘጋጅላችኋለሁ። በዋናነት ግን ጥንጥቃቄ ልታደርጉት የሚገባው ነገር ምንድን ነው? ዲቪ ከደረሳችሁ ከደረሳችሁ በዋናነት በዋናነት መደረግ ያለባቸው ነገሮች እናንተ ራሳችሁን ራሳችሁ ይህንን መረጃ ለራሳችሁ ብታቆዩት ጥሩ ነው። ምክንያቱም ኢትዮጵያ ውስጥ በተለይ ዲቪ ከደረሰን በኋላ ኬዝ ነንበር የሚባል አለ። ቅድም ያሳየዋችሁ እቺ ኬዝ ነንበር ምናልባት በጣም ትልቅ ኬዝ ነንበር ከሆነ ብዙዎቻችን የማንሄድበት ሁኔታ ይፈጠራል። ምክንያቱም ኤምባሲው ኢንተርቪው የሚያደርገው የተወሰኑትን ወይም ቅርብ ኬዝ ነምበር የሆኑትን በጣም ቅርብ የሆኑትን ብቻ ኢንተርቪው አድርጎ አመቱ ያልቃል። ስለዚህ ብዙዎች ከግማሽ በላይ የሚሆኑት በተለይ ኢትዮጵያ ውስጥ የማሄዱበት አጋጣሚ አለና፣ ስለዚህ አሰ ሴክሬት ብትይዙት፣ እንደደረሳችሁ ለማንም ባትናገሩ፣ ራሳችሁ ፕሮሰስ ብታደርጉ ና መጨረሻ ላይ አይታችሁ እንትን ብትሉ የተሻለ ነው የሚሆነው ምክንያቱም እንደደረሳችሁ ዜናዎች ከተነገራችሁ መጨረሻ ላይ ምናልባት ስጥቀ የህሊና ቀውስ ሊገጥማችሁ ይችላል። ልትረበሹ ትችላላችሁ፣ እና ሌሎችም በእናንተ ላይ የሚያደርሱት ጫና ትልቅ ስለሚሆን አስ ሴክሬት የምትይዙት እመክራለሁ። ይህንን ይመስላል። በቀጣይ በቀጣይ ዴስ ሁለት ስልሳ ምን ይመስላል፣ እንዴት እንሞላለን? ይሄ ፎርም በተለይ ከደረሰን በኋላ የምንሞላው ፎርም እጅግ በጣም ወሳኝ ፎርም ነው እና ይሄንን ፎርም እንዴት እንሞላለን የሚለውን ቪዲዮ አዘጋጅቼላችሁ እመጣለሁ። አድማስ ሚዲያን ላይክ እና ሼር በማድረግ እንዲሁም ሰብስክራይብ በማድረግ ተባበሩን። እናመሰግናለን።